ናፍቆት ሊሞት ነው። ሄሚዬ እግዚአብሔርን በቃ እስቲ የኔ ቦታ ወየ በለን እስቲ ወየ በለን አለው። ላቾ ባይ ወይም በቲክቶክ ወይም በስቶሪ ይሁን በቃ ፈገግ ብለሽ እስቲ። ምንድን ነው እንደዛ ምን ናፍቆት እንዴ ማራ ሄሚዬ ግን ተይ ተይ፣ እግዚአብሔርን ይምሩኮ ነው። በጣም ናፍቀሽናል። እውነት እኔ የሄሚዬ በጣም ናፍቃኛለች። ክርስቶስን ሰላም ውዶች እንዴት ናችሁ? ደህና ናችሁ ያሉ እግዚአብሔር መስኪን። እንዴት ቆያችሁ? እንዴት ከርማችሁ? እንዴት ዋላችሁ? እኔ ደህና ነኝ። እንዴት ናችሁ ውዶች? ሀይሚዬ ናፍቆት እንዴት እያደረገ ነው? የምርባ ሀይሚዬ ናፍቆት እኔ ሊሞት ነው። ትላንትና እንደዛም የናፈቀች ዋለች ዛሬም ቀረች እና እንደዚህ ምንድን ነው ሀይሚዬ በፈጠረሽ ትይ

ነው ውዶች፣ የምር ሄሜ ስለቀረች እኔ በጣም ቅር ብሎኛል፣ እና በጣም ነው ይደበረኝ፣ ይነግራቸው እውነት ብቻ እኔ የሚለው ሌላ ነገር ምንም አይደለም። ባለሽበት ቦታ ፈጣሪ ይጠብቅሽ እና ነገ ፍክት ብለሽ እንደምት መጪ ተስፋ አደርጋለሁ። እግዚአብሔር የነገ ሰው ያርገን ብቻ ከክፉ ነገር ይጠብቅን እና እና አቃል ማለት አሁን እኔ በራሴ ወይም በሷ ቦታ ሆኜ ሳስቦ በጣም ይከብዳል እና ያም ማለት ይደብራል። ነገር ግን እንደዛ ለሷ የሚጨነቀው ሰው በጣም ይደብራል እንጂ ነገ እንደምትወጪ ተስባረጋለው። እግዚአብሔር የነገ ሄሚ ከሜዳ እንድጣ ደሞ ከሜዳ ነው። ሀይሚዬ፣ ከሜዳ እንዳትጠፊ እግዚአብሔርን በቃ አትጥፊ። እውነት እንዴ? በአካል ባናገኘ ሙኮ በስልካችን እና ያለን እኮ አንቺ ነው። እንዴ አቃሎ ነገር ግን በጣም እና በጣም ብቻ ነው። የምር ነው። ለጠላትሽ እጅ እንዳሰች ከሜዳ ጣፍተሽ በቃ ጣፋች እንደፈለገነው ነው ሀሳባችን ሞላልን የፈለገነው ነገር ሆኖ አየን ብሎ ደስተኛ እንዳይሆኑ እኛ አንፈልግም። አንፈልግም እኮ ከሜዳ እንድጠፊ የሚፈልግ ሰው ብዙ አለ። ስለዚህ ለነዚህ ሰዎች ቦታ መስጠት የለብሽም። ገባሽ? አንቺ በተሻለሽ አቅም ደፋር ቀብራራ ሴት ሆነሽ በቃ የምር እኮ ነው ሴት ልጅ እንትን ማለት እንትናች ይባላል አይደል? ምንድን ነው ይባለው? ማላታ ታጣም ነው የሚባለው ያው በቃ ማላስ ልሽ እኔ ከሜዳ ትጥፊ ሌላ ነገር አይደለም እውነቴ ነው ልጅ በቃ እ አና ጠፋታለን ከሜዳ ብሎ በጣም እየጠሩ የነበሩ ሰዎች እናስ ለቅሳታል እያለቀሰች ትመጣለች ብሎ የሚጠብቁ ሰው ብዙ ነው አንደኛ አንድ ቀን ፊትሽ ከፍቶ ይመሩ ነው ነገር ሆነሽ ማየት በጣም ይከብደኛል ሁለተኛ ደግሞ ሌላ ምንድነው ተብሎሽም ምንድነው ከሜዳ ማጠፋት ቪዲዮ ሲተሪ ከሜዳ ሊጠፋ ነው አትበይ ጣላትሽ ለምን ይደሰታል? አፋር ብሎና ለምን ይደሰታል? ስለዚህ ለነዚህ ሰዎች ቦታ መስጠት የለብሽም። አንቺ ጀግና ጠንካራ ጀግና በቃ ሴታ ሴት የሆንሽ በቃ ሴት አለም የሴቶች ተምሳሌት የኔ ብራ ብሮ ጀግና የኔ ትንሽ ትልቅ አሬቆ ሀሳቤ የኔ የኔ ቅምጥል የኔ ጨረቃ የኔ ማር ሀይሚዬ፣ በምን ያክል ነው እኔ የማቆላመጣት? በአማረኛ ነው በእንግሊዝኛ ነው? በእንግሊዝኛ ምንድን ነው ይባለው? በእንግሊዝኛ ማ አላቅም። በአረበኛ የአባዶንስ የአባሳል ሀልዌ አማራ ኢንቴ ያ ያ ያ ሀለውየት ቾኮሌት ኢንቴ ሀለውየት፣ ማለት ያው ቾኮሌት እኮ ነው፣ ታውቃላቸው እና የኔ እና አንዴ አለውላችሁ ባይልኝ ወይ ባይልኝስ፣ እስቲ ወይ ውዶች፣ በጣም ነው እንዴ ናፈቃችሁ። ደሞ ሞት ደሞ እና ውዶች እና በጣም የተጨነቁ የሆነ ነገር አይቼ በጣም ነው የደበረኝ። ሀይሚዬ ስቶሪ ቀይራ ምናምን ስላያት በጣም ደበረኝ። እና ብቻ ላ የዱባይ ሁለት ሰዓት አካባቢ ላይ ዳሱ ኦንላይን አይነበርኩ ሀይሚዬን እያየዋት፣ ሌላኝ ሌላ ሰውም እያየ ሀይሚዬ ብቻ ሳትሆን፣ በቃ ዝም ብዬ ማለት ነው ሰው እንደዛ ነገር ውዶች፣ ብቻ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። ሀይሚዬ ናፍቆት እንዴት እያረገ ነው? እናንተ አይዟችሁ በርቱ አለንላት። እኛም ማለን ላት ከእግዚአብሔር በታች፣ እናንተም ደግሞ አባረታቶ ውዶችዬ። እና በውስጥ የምታውሩትም በቃ ቀብረሬ ባይ በሏት፣ እሺ በሏት። እና ወዳችኋለሁ። መልካም ምሽት ይሁንላችሁ።